ሲሆነ ባልዲያፍ አፈር ብላ ወዲያንተ ምን ይመስላል? ከዚ ከዚህ ግን አጉል ዊጥ ዊጥ ያመጣል ዊን ጥሪቅ አለች። እንዴት እናት፣ የአንቺ ፊት አይተሽዋል? የኔ እናት ፊትሽ ምንም አድርገሽ ወይስ ማስታወት የለም። ቤታቸው ማስታወት የለም። አዎ ማስታወት ቢኖር ኖሮ የኔ እናት ወቃሽ አትሆኝም ነበረ። ፊትሽን በደምብ ተመልከተሽዋል? አልተመለከትሽውም? አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራቸው የቻናል የቤት ሰዎች እንዴት ናቸው ልኝ? ባላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። መቼም እኔ በነገር ነው የምመጣው። አዎ እና አንዲቷ እንግዲህ አስደግምባቸዋለው ጠብቁ ብላለች፣ ማለት ነው ጋይስ። እኔ በተለይ የሆነ ነገር ከሆን ክሱዋናት ለአንድ ሰው ግን መረጃ ሰጣለሁ። ና አስደግምባችኋለሁ፣ በቅርብ ቀን ጠብቁ ብላለች። የእውነቴ ነው ምላችሁ። እና ቪዲዮ አዳምጣችኋትም ሊሆን ይችላል። እኔ አላቅላትም። እኛ ባላህ እንጂ በሰው እጅ አይደለም ያለ ነው ማለት ነው። እና እቺ ልጅ እንግዲህ ማን እየሰደበች ነው አትሉኝም? አብርሽ አብርሽ ባልዲያፍ፣ አንተ ግን የተንቤ ታፍርብሃለች እንደዚህ ትልብ አለች እያለች ነበረ። የተንቢ ለምን ታፍርበታለች? አንቺ በቤተሰብሽ በአጎትሽ ልጆች ታፍሬያለሽ፣ ወይስ የአጎትሽ ልጆች በአንቺ ያፍራሉ? ጥያቄ ለአንቺ ነው ማለት ነው። ማነው በማን የሚያፍረው? በቤተሰቡ የሚያፍር ትውልድ አለ ዚች ምድር ላይ? የለም። አንቺ ቤተሰቦችን ያፍሩብሻል። ቢያፍሩብሽ ነው እንግዲህ አሁን እሱ ላይ መጠሽ ግን፣ ባልዲያፍ ረ ማስታወት ፈልጊ ይሄዳል። ማስታወት ከሌለሽ አቦ ከምሳ ይጂ የምረተምረ ረ ኧረ እናንተ ጋይት እንኳንም ከቪዲዮ ጀርባ ሆንኩኝ። እኔ እኔ ቪዲዮ ላይ አፌን አይታችሁ ታውቃላችሁ ገና? አዎ አይታችሁታል፣ የሆነ ጊዜ ማለት ነው። ሰታዩት አይቀርም አይታችሁታል። ግን እኔ እንደዚች ሴትዮ አይደለሁም። እና ያው አብርሽን ገና አሁን ልትወልድ ነው ይሄ ፊት ልትደግመው ነው እያለች ነበረ ማለት ነው። ምን ነው ጨዋ ወልዶ ያሳደገው ልጅ ነው። ጨዋ ነው። ወልዶ ለምን ሺ ከሺ በላይ አይወልድም? አንቺ ፊትሽ በደንብ ልብ ብለሽ እኮ አላየሽውም። እኔ ምለው ጋይስ፣ ቆይ አብርሽና ሩታ ምን አድርገዋል? እኔ እኮ አሁን ግራ ግብት በላይ ያደኝ። አሁን ማን ይንገረኝ ማን ያስረዳኝ? ማለቴ ሰው አልበደሉ ሰው አልነኩ ምን ያጠፉ ነገር የለም። እንደ ሰው ቪዲዮ ሰሩ፣ እንደ ሰው ዩቲብ ቻናል ነው የተጠቀሙት። ምን ሲሰሩ ታይተዋል? ይሄ ሁሉ አሁን ትላንትና በሰሩት ቪዲዮ ራሱ ኩሉ ዘቅ አፈር ብሉ ይድፋችሁ። ሩታን በዚህ ቅርብ ቀን ትሞታለች ወይ ኔ በላቸው። የሀበሻ እርግማን ሀበሻ እኮ አቅል ከሳጠ ለነገሩ ለዚህ ነው ማያልፍላችሁ። እድቤ ልክ ሽንት ቤት ስታል ቤት ኖር ያለሽ እነሱ በሀገራቸውና ዴ ከአንቺ ከስንትና ከስንት በላይ ተከፍ ከፍላቸው ተንቀባረው ይኖራሉ። ቤተሰቦቻቸው ድልድል ባለ ኑሮ ያወራሉ ያኖራሉ ያወራሉ ያኖራሉ። አንቺ እዚህ ሽንት ቤት እያጠብሽ ቲክቶክ ሰፈር እና ዩቱብ ሰፈር እያወጣሽ ስትሳደብ ሰው ልጅ ስትሰድቢ ትውያለሽ። አረ በወር አርባ ሺ ብር እየተከፈለሽ ማለት ደ አፈር ደጭ እየበላሽ የአረብ ልጆችን እንደዚህ ጭንቅላታቸው ይዘው ሲያዞሩ ይውሉና ቲክቶክ እያበዳችሁ በዛ ተቃጥላችሁ በአረብ ልጆች ተቃጥላችሁ ወታችሁ የሰው ልጅ ተንቋሸሻ አላችሁ። ሲቀጥል ደግሞ ማለት ነው አብርሽ ቢወልድ ያምራል። ምን ምን ያንሰዋል? አብርሽ አሁን ለምሳሌ ምን ምን ያንሰዋል? ምንም አያንሰውም። የምሬ ነው። ለሰው በሰውነቱ ይከበራል። ሲቀጥል እግዚአብሔርን ብለሽ እየተሳደብሽ እየተናገርሽ ነበረ አንቺ። አሁን ተሳድበሽ ተሳድበሽ እግዚአብሔርን ብለሽ ትትሚት ትንሽ አታፍሪ ሪየር እናንተ ፈጣሪያችሁ ራሱ አትፈሩም። እና ለማንኛውም እኔ እናት አሁን አብርሽ ይደግመዋል፣ ፊቱ ሩታን ፊቱ አትደግመዋለች በሴት ልጅ ማለት ነው። አሁን አልታወቀም ሴት ይሁን ወንድ አልታወቀም፣ ወይ ሩታናት ምታመጣው ወይም ደግሞ አብርሽ ነው ማለት ነው እና የእናንተ ፊት ደግሞ ልብ ብላችሁ ፊታችሁ በደንብ እዩት። በደንብ ምድራ አሽቄ አሁን ሴት ገደል እንግባላችሁ። አፈር ብሎና ደሞ አፈር ብላ ትለዋለች። ምን አደረገሽ? ምን በደለሽ? ልጁ እንደ ሰው አትዩ። እስክሮል አድርጉት፣ እለፉት። ቪዲዮችን ብለዋል እኮ ቸርስ እያለች ሩታ በገዛውም አይደለም እና ተለፉ ተብላችሁ ለምን አታልፉ እንደዚህ እያያችሁ ተቃጣችሁ ከምትሳደቡ ኧረ በህግ አምላክ ይሁንባችሁ ኧረ በህግ አምላክ በቅርብ ደግሞ ሰርግ አለጋይ ስና ማታ ራሱ ምን እያላችሁ የነበረ ሰርግ የለም ወይ ቤተሰቦቿ የሩት ቤተሰብ ደግ ሰው ለምን ከቤት አያወጧት ምናምን እያላችሁ የነበረ ማለት ነው ሰርግ አለ እኮ አለ ጠብቁ አልተባላችሁም ጠብቁ አብርሽ ራሱ በራሱ ጊዜ ማስታወቂያ ይሰራላችኋል እሱም ከውጭ ሀገር ሆናችሁ ወደ ኢትዮጵያ እንድትገቡ ከፈለጋችሁ ለሰርጉ መድረስ የምትፈልጉ ይነገራቸዋል ጊዜ ይነገራቸዋል ማለት ነው። እኔ ይሄንን ነው ማለት አልችልም፣ እና በራሳቸው ጊዜ ሁሉንም ነገር ሲስተካከል፣ በዚህ ጊዜ ሰርጋችን ነው እና መምጣት የምትችሉ ኑ ተብሎ ይነገራቸዋል ማለት ነው። ውጭ ሀገር የላለ ነው፣ ለእኛ ለእኛ አመች ነው ማለት። እኔ ተመችቶኛል። አዎ ተመችቶኛል እላችኋለሁ። የማንንም ሰርግ መድረስ አልፈልግም። ለ የአብርሽና የሩታ የነ ሀይሚና ብሩኬ፣ እነ ሀይሚና ብሩኬ እኮ ገና ናቸው ጋይ እነ ያብና ኤፍሬም ማለት ነው እና እንደዛ ነው ብላችኋለሁ። ውድ ቤተሰቦቼ፣ እነ ፍቅርም አሉ፣ ፍቅርና ፎአድ አሉ። አያችሁ፣ ሰርግ እኮ ሞልቶልናል። ግን ፎአድና ፍቅር፣ ሀይሚና ብሩክ ገና ናቸው መሰለኝ፣ ሳስባቸው አልበሰሉም። ባዳ በሰሉ ቶሎ በሉ፣ ቶሎ በሉ። በቃ አሁን እስካሁን ጨርሳችኋል እኮ እና ለማንኛውም ቪዲዮ አይታችሁ ገና ትልልቅ ሰዎች ሆናችሁ ከምትሳደብ ወደ ራሳችሁ ብትመለሱ፣ ውስጥ የእጅ እስኪ ልጅሽ አሳይን ልጅሽ አሳይን ማለት ነው። እና እነሱን አይታችሁ የስድብ ድግሪ በዛ ላይ ትልልቅ እንዴ! መሞቻችሁ እኮ ደርሷል እኮ። ለነገሩ አርጅቶ መሞት ቀርቶዋል። የራሱ ራሱ መሞቻችን መች እንደሆነ እናውቅም። በሞት አይቀለድም። ግን ሰው የራሱ ፊት የራሱ ፊት ልብ ብሎ በተለይ ከንፈር ሽራ ከንፈር ሽራ እራሱ እኮ የተስተካከለ ከንፈር አይደለም እኮ የሆነ እንደዚህ የተንሻፍበት ያለ ከንፈር ሲባል እንዴት እንዴት እንደሆነ ፊት ሲባል አይን ሲባል አፍንጫ እንዴት ለመለሸ እንዴት ስታይሉ ራሱ እንዴት አባቱ። አሁን እኔ ባሳየሽ ትሞቻለሽ። የኔ ፊት ባሳየሽ የምር ትሞቻለሽ። እንዴት ታንቀሽ በአንድ ቀን ሲጥጥ ያለሽ እንጂ አትተርፍያትምና አንቺ ይህንን አክል አሁን ይሄ የፊት ይዘሽ እንደዚህ ያቀራራሽው ለመቼ እስከ መቼ እንደሆነም አላቅም። እና ለማንኛውም አብርሽ ምንም የሚያንሰው ነገር የለም፣ በጣም ቆንጅዬ ነው። በፊት ልጅ እያለ ምን አይነት ነበረ፣ አሁን ላይ ምን አይነት፣ የሰው ልጅ ኮ የተቀየረው ነው የሚሄደው። እና እኔ ሲመስለኝ በእድገታቸው ይሁን ስርተው ስለተለወጡ ይሁን በቃ እኔ ብዙ ጊዜ ጥያቄ ይሆንብኛል። ጋይሳሁን ቲክቶክ ሰፈር ስገባ ራሱ ኮሜንት ሳነ በጣም ስድብ ነው ያለው እና እየዛኔ እንዴ ምን ምን አድርገዋል? ሰርቶ ስለተለወጡ ደግሞ የድሮ ፎቶ እያመጡ ምናምን የሚፖስቱ አሉ፣ ከዚህ ወደዚህ እያሉ ከዛ ኮሜንቱ ሌላ ነው። ብቻ እንዴት ልበላችሁ ነው። ሰርተው ስለተለወጡ ነው። እኛ እኮ እዚህ ሀገር አስር ዓመት አስራ ሁለት ዓመት አስራ ሶስት ዓመት ሰርተን ራሱ አልተለወጥንም። እነሱ ተለወጠዋል። የምሬን ነው ምላችሁ። በደንብ ነው የተለወጡ። ከራሳቸው አልፎ ቤተሰብ፣ ከቤተሰብ አልፎ ጎረቤትን ይረዳሉ። እኛስ፣ እኛ እዛ ቁጭ ብለን ብር ወደን ወዜን ይመጣል የት እንደሚገባ አላቅም፣ በየወሩ እኔም አላቅም የት ጉድጓድ እንደሚገባ የማውቀው ታሪክ የለም። እና ማለቴ እኔ እንጃ ይጠራቀማል። ከዛ በኋላ ከሆነ ጊዜ በኋላ ብን ይላል። ጉድጓድ እንደሚገባ አላቅም። እና አሁን ሁላችንም እንደዛ ነን። ታዲያ ይመስለኛል ያንን ያንንም ይመስለኛል ጭንቅላታቸው ያዞራቸው ሰዎች እዚህ ገመተው የሚሰዳደቡት እና ለማንኛውም ሩታዬ ወልደሽ ለመሳም ያብቃሽ። ሌዳት እርግዝናው ባትናገር ይሻልሽ ነበረ ሆ ያው ለሕዝቦችሽ ማዘን ነበረብሽ። ምክንያቱም አንቺ ከትንሽ ተነሰች ትልቅ ደረጃ፣ ከዛ ወደ ጋብቻ፣ ከዛ ወደ እርግዝና ሄዳችኋል እና ያ ያ ነገር ሕዝቡን እያሳበደው ስለሆነ ምን ነበረበት ሩታዬ ለሕዝብሽን ብታዝኝ እንዳያብዱ እንዳይቃጠሉ ማለት እና ለማንኛውም አሁን ምንም ልል አልችልም። ሰርግ ደግሞ አለ ያ ደግሞ አብረሽ ራሱ ማስታወቂያ ይሰራላችኋል ማለት ነው። ከዚህ መሄድ የምፈልጉ ከሀገር ውስጥም ያላችሁ እና ያበደ ሰርግ ነው ያለው። ውድ ቤተሰቦች የምሬ ነው የምላችሁ፣ ያበደ ሰርግ ነው ያለው እና ለዛ ለዛ ደግሞ መድረስ የምችሉ ለመድረስ ተዘጋጁ። እኔ እንኳን ተዘጋጅቻለሁ። ጋይስ እኔ ተዘጋጅቻለሁ። እያሾፋችሁ ኑሮ፣ እንደውም አንዲት ልጅ አለችኝ እንዲሁ አቃጥላ ልደፋኝ ነው፣ መቼ ነው ምደርሱ አደርሽም እያለችኝ እና ለማንኛውም እኔ ደርሳለሁ፣ የምር ደርሳለሁ። ስለዚህ የዛኔ ማስታወቂያ ይሰራላችኋል።